ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው ወይ? ሳምንቱ ቀናቱ እንዴት አለፈ? ዛሬም በአዳዲስ ቪዲዮ ወደ እናንተ መተናል። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ሁለት አንኳር አንኳር የሆኑ አጀንዳዎችን ይዘን ወደ እናንተ መተናል። እስከ መጨረሻው ተከታተሉን። ቀዳሚ ወደ አረግ ነው አጀንዳችን፣ እንለፍ። ባሳለፍነው ሳምንት ዘማሪት የምስራች በብዙ አገልግሎት የምትታወቅ በብዙ ምዕመናን ተወዳጅ የነበረች በሀገር ውስጥና ከሀገር ውጭ አገልግሎቷ ብዙዎችን የባረከች ያጽናናች እህት ነበረች። ያው ወደማይቀረው ወደ ዘላለማዊ ሕይወት ሄዳለች እና የእሷን ሕይወት አስመልክቶ አንዳንድ ማህበራዊ ሚዲያ ላይ የሚዘዋወሩ ጉዳዮችን አይተናል። ዘማሪቷና ነብይቷ ምን አገናኛቸው በሚለው ርዕስ የመጀመሪያውን ትንታኔ እንሰማለን። ነብይት ሂሩት ተፈራ የምትባል አንድ እህታችን ዘማሪትን በላይቭ በቲክቶክ ላይቫ ላይ ገብታ በዚህ መልኩ ተናግራታለች። የእውነት በዚህ መልክ መናገር ነበረባት ወይስ አይደለችም የሚሉትን ለእናንተ ዳኝነቱ እሰጣለሁ። እስቲ ምን ብላት ይሆን? ወደ እሷ ዘገባ እንለፍ፣ እናዳምጣት። ወደ ቪዲዮ አክሽን። እህቴ ምስራች፣ አንቺ እኮ ለዚህ አልተጠራሽም፣ አይመጥንሽም። ምንድነው እያረግሽ ወንዶችን ሰብስበሽ ምንድነው እንዳዛብ እየሰራሽ ያለሽ? አልኳት። መጥፎ ነገር ተናገረችን። እግዚአብሔር እንግዲህ ታያለሽ፣ በቅርቡ ይቀጣሻል። ይኸው ይኸው አምላክ። በጣም ብዙ ሰዎች እስቲ የሰማችሁ ምታውቁ ይህንን እኔ ያውቃለሁ ብላችሁ ተናገው። ወር ባልሞላ ጊዜ ውስጥ ሄደች። እንደሰማነው ነው እንግዲህ። ነብይት ሂሩት ተፈራ በዚህ መልኩ እህታችንን ተናግራለች። ያው ሁለቱም የፕሮቴስታንት እምነት ተከታይ ናቸው። በዚህ መልኩ ላይቭ ላይ መታ መናገሯ አግባብ ነው ወይ? እንዴትስ በዚህ መልኩ ተረዳችሁ ትላለው እናንተን። እኔ ግን ወደ ራሴ ሀሳብ አስተያየት ስመጣ እንዲያውኛ ኢትዮጵያዊንን ብዙ ወግ ልማድ፣ ባህል ያለን ከዚያም አልፎ ደግሞ አገልጋይ ስንሆን በእግዚአብሔር ቃል የተቃኘን ፈሪሃ እግዚአብሔር ያደረብን መሆን እንዳለብን ይመስለኛል። ነገር ግን አንቺ እህት የእውነት የተቀበልሽው መልእክት ትክክለኛ እንኳን ቢሆን በህይወት ላለው ሰው እንኳን በዚህ መልኩ ለመቀበል ይከብዳል። ቁጣን በተሞላ በኃይለኝነት በዚህ መልኩ መናገርሽን አልወደድኩትም። ደግሞ በህይወት የሌለችን እህት እንዲህ ላይፍ ላይ አንስቶ ማብጠልጠል ተገቢ ነው ወይ? ይሄ ቪዲዮ አንዴ ተፖሰተ እንጂ ወይም አንዴ ተቀዳ እንጂ እስከ መጨረሻው የሚቀመጥ ነው። ማንም ቢያጠፋው አንዱ ጋ ይገኛል። ነገ ኮ እንደዚህ ብላ አገልግላ ነበር ሂሩት ተፈራ ተብሎ ይነሳል። የወደፊት አገልግሎትሽስ በዚህ መልኩ በእግዚአብሔር ቃል መቃኘቱን በሰዎች ዘንድ ሚዛናዊና ሚዛን ላይ መሆኑን ጥያቄ ውስጥ አይከትብሽም ወይ ብዬ ለማለት ወዳለው። የእውነት እችህት አንቺ በተናገርሽው መጠን እንኳን ቢሆን አምላክ ለአንቺ የተናገረሽ በዚህ መልኩ አንቺ መልእክቱን ማስተላለፍ አልነበረብሽም። ምክንያቱም ቢሆን አንድን ሰው የሳተን መመለስ በዚህ መልኩ ነው ብዬ አላምንም። ደግሞም ሌላ አንድ ሀሳብ አለኝ እቺ ዘማሪ ቤተሰብ፣ እህት፣ ወንድም፣ እናት፣ አባት፣ እጮኛ አልፎም የአንድ የቤተ ክርስቲያን አባል እንደመሆኗ መጠን ስሟ በዚህ መልኩ ለማጠልሸት መምጣት እንግዲህ እናንተ ፍረዱ ላለው። በእኔ አስተያየት ግን አሁንም አረፈደም የይቅርታ ቪዲዮ ሰርተሽ ብትፖስቺ መልካም ነው ብዬ ለአንቺ ምክርን እሰጣለሁ። ሌላው ነገር ላይቭ ላይ መጥተን ብዙ ብዙ ነገር ባናወራ ደግሞም አስክሬን እኮ በሀገራችን ክብር አለው። እንኳን በህይወት ያለ ሰው ይቅርና ፖሊስ እንኳን ለአስክሬን ክብር ያስፈልገዋልና ሰላምታ ይሰጣል። በዚህ መልኩ መናገርሽ ለአስክሬን ክብር የለም ወይ? በሀገራችን ወግ፣ ልማድ፣ ደንብ እንደዚህስ ተምረናል ወይ? እንደዚህ አይነትስ ባህል አለን ወይ? ይሄን ሁሉ ጥያቄ ላንቺ ተዋለሁ። ለማንኛውም እዚህ ላይቭ ላይ መጥተን ብዙ ነገር ባናወራ፣ ደግሞ አገልጋይ ስንሆን ብንቆጠብ የሚል ምክር አለኝ እና ሁለተኛ አድርገን ወደ ያዝነው አጀንዳ ስናልፍ ቲክቶከር ጃኒ የቲክቶከር ጃኒ ጉዳይ ከምን ደረሰ? ምንስ እየተካሄደ ነው? አሁናዊስ መረጃ ምንድን ነው? ብላችሁ ለመጠይቁን ሰዎች አሁናዊ መረጃ ቲክቶከር ጃኒ በቁጥጥር ስር ውላለች። እዚሁ ቦሌ ክፍለ ከተማ በሚገኘው የፖሊስ ጣቢያ በቁጥጥር ስር እንደዋለች ደርሰንበታል። ነገር ግን ወደ ድሬዳዋ ተወስዳ ሕጉ የሚታየው ፍርዱም የሚታየው እዛው ድሬዳዋ እንደመሆኑ ብዙዎችም እንደዚህ እዚያው ድሬዳዋ መሆኑ ታውቋል። ይሁን እንጂ የተናገረችው ነገር ምንድን ነው? እስቲ የተናገረችውን ነገር እንስማ። ደግሞም የቅርታ ቪዲዮ ሰርታለች። እሱስ ምን ይመስላል? ሁለቱም ወደ እናንተ እናደርሳለን። ተከታተሉን። እዛ ሽሲ ነው የሚለብሱት። ለምንድን ነው ማለት ለምን ደሞ የምትጠይቀኝ የሚሉ ችኮሽ ናቸው፣ ገባ ለምን ጠይቃለሁ አይነት። እንግዲህ በዚህ መልኩ ነበረ ድሬዎችን ያስቆጣችው። ይቅርታ ቪዲዮ የሰራችው አላት። እስቲ ይቅርታ ቪዲዮዋንም እናዳምጥ። ሰላም፣ እንዴት ናችሁ ውድ የቲክቶክ ቤተሰቦቼ ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮው ረዥም ነው ተቆርጦ ነው የተፈሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ፣ እና በጣም በጣም ይቅርታ ከልቤ ነው። እናቴ ሽቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተን ለመናገር አስቤ አልነበረም። ጀስት ላይቭ ላይ የተጫወት ነበረ የተነጋገር ላይክ፣ በቀልድ መሀል ላይ የተወራ ወሬ ነው እና ለዛም ይቅርታ በጣም ሰውናችሁ የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰውናችሁ፣ በጣም ጸደ ሰውናችሁ። እግዚአብሔር ወዳችኋለሁ። ድሬዎች መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ። ድጋሚ ማለት ነው እና ወዳችኋለሁ። እንደሰማነው ነው። እዚህ ላይቭ ላይ መተን እንዲያ ነው እንዲ ነው ብለን መናገር አንችልም። ነገሩ በህግ ስለተያዘ ህግ ነው የሚዳኘው። ህግስ ምን ይላል እስቲ ቅጣቱስ እንዴት ሊሆን ይችላል? አንዳንድ የህግ ተንታኞች ያስቀመጡልን የህግ መስፈርቶች አሉ። እስቲ ከህግ አንጻር እንዴት እናየዋለን የሚለውን አንድ ቪዲዮ አዘጋጅተንላቸዋል። አዳምጡት። ሰሞኑን የጃኒ ጉዳይ መነጋገሪያ ሆኗል። በአደባባይ ተናገረች በተባለው የስድብ ወይም የማዋረድ ተግባር በተለይ አንድን ከተማ ሴቶች በጅምላ የገለጠችበት መንገድ መነሻ በማድረግ መታሰሯ እየተሰማ ነው። ይህንን አጋጣሚ መሰረት በማድረግ ስለ ራሷ ስለ ጃኒ ሳይሆን በአጠቃላይ ስለ ስም ማጥፋት ከክብር ጋር ግንኙነት ስላላቸው ወንጀሎች እንነጋገራለን። በጣም የሚገርሙ ጉዳዮች አሉ። በዚህ ጉዳይ ላይ ከህግ ጋር በተያያዘ እንግዲህ የሰው ልጆች ክብር አጠቃላይ መልካም ስማቸውና ሰብአዊነታቸው በህገ መንግስቱ አንቀጽ 24 ላይ እየተከበረ ነው። ይህንን ሰብአዊ የሆኑ የሰው ልጆችን ክብር ለማስጠበቅ የወጡ በጣም በርካታ ህጎች አሉ። ማለት ያንን የሰው ልጆችን ክብር የሚነካ የተለያየ አጋጣሚ በሚፈጠርበት ጊዜ ለዛ ጥበቃ የሚያደርጉ ህጎች ማለት ነው። ከነዚህ ህጎች ውስጥ አንዱ በወንጀል ህጎ አንቀጽ ስድስት መቶ አስራ ሶስት እና ተከታዮች ላይ የተቀመጠው በክብር ላይ የሚፈጸሙ ወንጀሎችን ወንጀል ለማድረግ የወጣ ድንጋጌ ነው። በተመሳሳይ ሐሰተኛ የጥላቻ ንግግርና ሐሰተኛ ንግግርን ለመከላከል የወጣ አዋጅ ቁጥር 1185፣ የኮምፒውተር አዋጆችን ለመደንገግ የወጣው አዋጅ ቁጥር 958 እዚህ ላይ ይጠቀሳሉ ማለት ነው። እና እኔ መጀመሪያ መልእክት ማስተላለፍ የምፈልገው በተለያዩ ማህበራዊ ድረገጾች ኮሜንት በመጻፍ ንግግር በማድረግ ቪዲዮ በመስራት ላይቭ በመግባት የተለያዩ ነገሮችን በማድረግ በመሳል ስዕል በመሳል ሊሆን ይችላል። በአሽሙር ሊሆን ይችላል። በእጅ እንቅስቃሴ ሊሆን ይችላል። በፊት እንቅስቃሴ ሊሆን ይችላል። በማናቸውም መንገድ የሌላን ሰው ክብር በሚነካ መልኩ እንደዚህ አይነት ነገሮችን ማድረግ በወንጀል ያስጠይቃል። አሁን ዛሬ በወንጀል ማስጠየቁ አይደለም፣ ወንጀል ማስጠየቁ አከራካሪ አይደለም ግን፣ የሚፈጸምበት ወንጀል አደገኝነቱን ነው የምናወራው እዚህ ላይ በተለይ የማህበራዊ ድረገጽ ላይ ያላችሁ ልጆች ማህበራዊ ድረገጾች የገቢ ምንጫችሁ ጭምር እየሆኑ ነው። በብዙ ሰዎች ዘንድ እንድትታወቁ ምክንያት እየሆኑ ነው። ከሚኒስትሪ ሚዲያ በተለየ ሁኔታ በሶሻል ሚዲያ በጣም ዝነኛ የሆኑ ሰዎችን እያየን ነው። እና በእነዚህ አይነት ነገር ላይ የምትሳተፉ ሰዎች ነገ የት ነው የምደርሰው ብላችሁ አርቃችሁ ማሰብ ያስፈልጋል። በአንዲት ቪዲዮ፣ በአንዲት ንግግር ወይም በአንዲት አጋጣሚ ስለምታገኟት ነገር ሳይሆን አርቃችሁ ማሰብ ይሄ ዝናችሁ፣ ይሄ ገቢ እያመጣላችሁ ያለው ነገር ድራሹ የሚጣፋበት አጋጣሚ ነው። ህይወታችሁን የሚበጠብጥ ሁኔታ ውስጥ ልትገኙ የምትችሉበት እድል በጣም ሰፊ ነው። ስለዚህ ማህበራዊ ድረገጽን ስጠቀም እንዴት ነው መጠቀም ያለብኝ፣ ምንድን ነው መጠንቀቅ ያለብኝ፣ በዚህ ጉዳይ ላይ ያሉ ህጎች ምንድን ናቸው የሚሉትን ነገር ከግምት አስገብቶ በጥንቃቄ ነገሮችን ማድረግ በጣም ጠቀሜታ አለው። አለበለዛ የካባችሁስ ነገር ይናዳል። ከዛ በላይ ደግሞ የወጣቶችን ህይወት በጣም የብዙ ሰዎችን መልካም ነገር የሚያበላሽ ነገር ውስጥ አንዳንዶቻችሁ የጥላቻ ንግግር ታደርጋላችሁ፣ በሶሻል ሚዲያ አንዳንዶቻችሁ አጸያፊ የሆኑ ለወጣቶች፣ ለህፃናት የማይመጥኑ ወሲባዊ ድርጊቶችን ትፈጽማላችሁ። እነዚህንም ወንጀል የሚያደርጉ በጣም በርካታ ህጎች ናቸው። በአደባባይ እርቃን ቀረሽ የሆኑ ድርጊቶችን የምትፈጽሙ፣ ግልጽ ወሲባዊ የሆኑ ቃላትን የምትለዋወጡ አንድ ቀን ዋጋ ያስከፍላቸዋል ለጊዜው ያደጋችሁ ሊመስላችሁ ይችላል። ለጊዜ የሆነ ነገር እያገኛችሁበት ሊመስላችሁ ይችላል። የሆነ ቀን በሆነ አጋጣሚ ግን ዋጋ ልትከፍሉበት ትችላላችሁ። ለዮ ደረሴ ስመለስ ከክብር መንካት ጋር በተያዘ በወንጀል ህጉ አንቀጽ 613 መሰረት እንደዚሁም በተከታዮቹ አንቀጾች መሰረት እስከ ከስድስት ወር በማይበልጥ ስርዓት ያስቀጣል። ነገሩ በኮምፒውተር የተፈጸመ ኮምፒውተር ማለት በሶሻል ሚዲያ የተፈጸመ ከሆነ እስከ ሶስት ዓመት ሊያስቀጥል ይችላል። ነገሩ የጥላቻ ንግግር ከሆነም በተመሳሳይ። እንግዲህ ጃኒ ያደረገች የተባለችው ነገር የአንድን ከተማ ህዝብ ሴቶች በጠቅላላ በመፈረጅ ነው ንግግሩን ያደረገችው። ነገሩ የተደረገበት መንገድ ደግሞ በሶሻል ሚዲያ ነው። እዚህ ጋር ግን ጃኒ ያደረገችው አንድ በጣም ጥሩ ነገር አለ። በአደባባይ ቀርባ ይቅርታ ጠይቃለች። ለዚህ ቅርታ መስጠት በወንጀል ህጉ ምንድን ነው ያለው አንድምታ? በነገራችን ላይ በጣም አንድን ወንጀል ከፈጸሙ በኋላ የቅርታ መጠየቅ ቅጣት በማቅለል ረገድ ምናልባትም ጠቅላላውን ጥፋት ሳይቀጡ ለመቅረት ትልቅ አስተዋጽኦ አለው። በተለይ ደግሞ ከክብር መንካት ጋር ግንኙነት ባላቸው ወንጀሎች በግልጽ ራሱ ህጉ እንዳስቀመጠው ይቅርታ መጠየቅ ቅጣት በማስቀነስ ረገድ በጣም በጣም ትልቅ አስተዋጽኦ ነው። ግን ይቅርታ የሚጠየቀው ዝም ብሎ አይደለም፣ በጽሁፍ ለራሱ ለተበዳዩ በመስጠት ነው ይላል ህጉ። ይቅርታ ይህንን ነገር አጥፍቻ ያለው ስህተት ነው ይህንን ማድረጌ ለዚህ ይቅርታ አርግልኝ ብሎ ለተበዳዩ አካል መስጠት ይፈልጋል። ሌላው ከክብር መንካት ጋር በተያያዘ የምናነሳቸው ነጥቦች፣ አንደኛው ወገን ይህን ወንጀል ሊፈጽም የቻለው በሌላ ወገን አላስፈላጊ ትንኮሳ ውስጥ ገብቶ በብስጭት ከሆነ ፍርድ ቤቶች አንድን ሰው ከወንጀል ነፃ ሊያደርጉት ይችላሉ፣ የነገሩን ሁኔታ ከመረመሩ በኋላ ወይም ሁለት ሰዎች በመሰዳደብ ወይም በማዋረድ ወይም በእንትን እርስ በርሳቸው ወንጀል ተፈጻጽ አንዱ ሲሰድበ ሌላው ተሳድቦ ከሆነ አንዱ ክብሩን ሲነካ ሌላ ሰው ክብሩን ነክቶ ከሆነ ፍርድ ቤቶች እንደገ- እንደነገሩ ሁኔታ ሁለቱንም ነፃ ሊሉ ይችላሉ ወይም አንደኛውን ነፃ ሊሉ ይችላሉ ወይም ደግሞ ሁለቱንም ነፃ ሊሏቸው ይችላሉ። ማለት አጻፋ መመለስ ወንጀልን በወንጀል መመለስ ማለት ነው። ለሳይንሳዊ፣ ለትምህርት ወይም ስራን በአግባቡ ለማከናወን በታረ መንገድ በተለሳለሰ መንገድ የሚደረጉ ትችቶች በወንጀል አያስጠይቁም። ከዚህ ውጭ ግን የሰው ልጆችን ክብር፣ ስብዕና የሚነኩ ማናቸውም ንግግሮች በወንጀል ያስጠይቃሉ። ስለዚህ በምናወራበት በምንናገርበት ጊዜ ቃላቶቻችንን ማስታወስ፣ ራሳችንን ማሰልጠን፣ አነጋገራችንን አንደበታችንን ማሰልጠን ይጠይቃል። አለበለዚያ እንዳለ የነበረውን ነገር ይዘን አደባባይ ላይ የምንወጣ ከሆነ የሚያመጣብን ኃላፊነት ብዙ ነው። እንግዲህ እንዳየሆነው ነው ነው ምንም አይነት አስተያየት መስጠት አይጠበቅብንም። ጉዳዩን ህግ ስለያዘው ህግ ነው የሚዳኛት። ነገር ግን ያው ቲክቶከሯ ከየትኛውም ፖለቲካና ሃይማኖት ነፃ እንደመሆኗ መጠን ይቅርታም ስለጠየቀች እንዲቀልላት እኛም የራሳችን ምኞት ነው። እንግዲህ ጃኒ በተናገረችው ነገር ልክናት ብዬ ባላ ምንም ወጣትነት ወጣት እንደመሆኗ መጠን ምንም አይነት ከዚህ በፊት ወንጀል ውስጥ እንደሌለች ይህንን አውቆ እንግዲህ ምን እንደሚላት ፍርድ ቤቱ የምናይ ይሆናል። የሚቀጥለው ቪዲዮያችን የጃኒ ጉዳይ ከምን ደረሰ የሚሉትን ተከታትለን ይዘንላችሁ እንቀርባለን። ሁላችንም ሚዲያ ላይ ስንመጣ የሰውን ልብ የሚሰብር ሳይሆን የሰውን ልብ የሚያጽናና የሚያጸና እንዲሁም የሚያበረታ ለመልካም ነገር የሚያነሳሳ ነገር ብናወራ ህብረተሰብን የምንገነባበትን ቃላት ብንጠቀም መልካም ነው እላለው እኔ ቲጂ ነበርኩ። እስከ መጨረሻው ስለተከታተላችሁኝ አመሰግናለው ጤና አስጥልኝ። እስከ መጨረሻው ቻው ቻው። በሌላ ቪዲዮ እስክንገናኝ ሰላም ሰንብቱ።